ማህሌት በመጨረሻም እንግዲህ ከነመድብል ጋር አብራ ለመስራት ተስማምታለች። ከስንት ኩትኩት እና መከራ በኋላ እንደምንም አደርገው እንግዲህ እዝናን እንዲያግቱት ለመተባበር ወስናለች። ነገር ግን እኔ እሺ ብተባበራቸውን ብላ እየጠየቀችው አንድ ነገር ነበረ። እሱም ደግሞ በጣም ከባድ የሆነ እሷ ለብዙ ጊዜ እና ለብዙ ዓመት ስትፋለምበት የነበረውን ቤቱን በእሷ ስም እንዲያዞሩላት ነው እንግዲህ የጠየቀቻቸው ነገር ግን እስኪ መጀመሪያ መድብለን ጠይቀውና ጠይቀው እና ከዛ የሚስማማ ከሆነ ቤቱን በእኔ ስም ያደርግልኝ ከሆነ ዝናን ለማሳገትም ሆነ ለምንም ነገር ልተባበራችሁ ፈቃደኛ ነኝ በማለት ነበር የመለሰችላቸው። በመጀመሪያ እኔ እሱ ከሚገለኝ እናንተ ግደሉኝ ስትልም ነበረ። ይህ ማለት በጣም ተፈረዋለች። ግን ደግሞ እነ ብሩክን አፈራቸውም ያን ያክል ይሁን እንጂ ማሌትም እንግዲህ መድብልን ካስጠራቸውም በኋላ እሺ ታዲያ ምንድን ነው የምትደራደሪበት ነገር ብሎ ስጠይቃት እንግዲህ እሷ ምንድን ነው ያላቸው ቤቱን በስም ያዞሩልኝ፣ እንደዛ ብላ ስትነግረው እንግዲህ መድብል በጣም ነበር የጮኸው ምን በማለት መልሶላታል። ምክንያቱም የቤት አሁን የወንድሙ ነው። በዛ ላይ እንዴት ነው እሱ ለማሌት የሚሰጣት? እንግዲህ ይሄ ነገር አይቻልም። ሌላ ነገር በይ፣ በሌላ ነገር እንደራደር አሏት። ሁለቱ ነው በዚህ ነው እንጂ በሌላማ እንደራደር አልችልም ብላ ከግም ስትል ጥሏት ይወጣሉ። እንግዲህ የሚበላም የሚጠጣም ምንም ነገር አንሰጥሽም በማለት እንግዲህ መድበል ከዛ ባዶ ክላስ ብቻዋን እንድትሆን ያደርጋታል ማለት ነው። ከዛ ከወጡ በኋላ እውነትም እንዳሉት ምንም የበላቸውም የጠጣቸውም ነገር የለም። ሁለቱ ቁጭ ብሎ ምንድን ያደረጉ መማከር እየተመካከሩ እያለ እንግዲህ እንዴት መሆን ያለበት በሚለው ሀሳብ ውስጥ ላይ ናቸው። በሌላ በኩል እንግዲህ ሁለቶቹ ከተመካከሩ እና ካሰቡ በኋላ መድብል እና ሞገስ ምንድን ነው ያሰቡት ቢያንስ እንኳን ቤቱን አንሰጥሽም ግን ገንዘብን እንስጥሽ ብለን እናወያያት ወይም ደግሞ እስቲ ፎርጅድ ካርታ እና ፕላን ያለው ስም አስይዘን ቤቱን ሰጠንሻለን እንበላት። ከዛ በኋላ ፈቃደኛ ከሆነች እንግዲህ እኛን ለማገዝ ምንም ችግር የለብንም በማለት እንግዲህ ሁለቶቹ ይመካከራሉ። ነገር ግን መድብል እንደ ቤትን ያክል እንዴት ልትሸውዳት የምትችለው? ማለት በዚህ የምትሸውድ አይደለችም። በእርግጠኝነት ሌላ መፍትሄ መፈልግ አለብን እንጂ የሀሳብ ጥሩ አይደለም በማለት ተመልስለታለች፣ ወይም ይመልስለታል ሞገዝ ማለት ነው። እሺ እንግዲህማ እኔ የተወሰነ ገንዘብ ልስጣት ወይም ደግሞ በገንዘብ እንደራደርና እስኪገባ ቻላ አናግራት በማለት ወደ ውስጥ ይገባል ማለት ነው። ከገባም በኋላ እንግዲህ አድሬትን ሲያናግራት ቆይ ማለት ግን ለምንድን ነው የሚያክል ክፉ የምትሆነው? ባክሽ፣ እንደው ትንሽ ቀንሳ አድርጊልኝ እሺ፣ ቤቱን እንታይ ሆኖ በገንዘብ እንደራደር ይሏታል። እንዴ እኔ ኮ በሕይወቴን የምደራደረው ስለዚህ ቀል የለም። ሲጀመርም እኮ አንተ ራሱ ተፈራው አለ እኔን እኔ ነው እንዴት ማልፈረው በማለት ነበር የነገረችው። ሞገስም እንዴ፣ እስኪ ሎላን ይዤበት እየኖርኩ ምንም ነገር አላደረገኝም እስካሁን ይላታል። እሷ ደግሞ እስካሁን ምንም ነገር ያላደርገልኝ ያላደረገ መስሎ አይደለም፣ ግን በጣም አረቁ ጉድጓድ ግን እየቆፈረ እየቆፈረ ነው ትለዋለች። እርግጥ ነው እንግዲህ ዝና ምናልባትም ለሞገስ እና ለሎላ በጣም ብዙ ጉድጓድ እየቆፈረ ሊገኝ ይችላል። እየቆፈረም ነው በእርግጠኝነት። እነሱ አሁን ምንም አያደርገንም ብለው እየኖሩ ነው፣ ግን ደግሞ ጉድጓዳቸውማ እየተቆፈረላቸው ነው። ይሁን እንጂ ተይ እባክሽ በቃ ድርድር አምጭ ይላታል። ላስብበት በማለት እንግዲህ ያስባለች። በሌላ በኩል እንግዲህ ዝና ለካሊብ ሞሴሳ አብሮ ለሚሰራው የስራ አብሮ አደግ ነው እንደሚባል ተብይካል የስራ አልደረበው ጋር ይደውል እና ይውልህ፣ ካሊብ እናንተ ምትን መገናኘት እና ማውራት አለብን እያለው ነው። በዚህ የተነሳ እንግዲህ ካሊብ ሞሴሳ ምን እንደሆነ ልናየው ነው ማለት ነው እንግዲህ ዝና ካገኙ ሙሽም እና ራሱ ማየታቸው አይቀርም። ከዛ እሺ ይውልህ፣ የተፈጠረው ነገር ምን ይመስለው ብሩክ በመጥፋቱ ወንድሙ በጣም ኃይለኛ እና ወንዳ ወንዴ ነገር ይመስላል እና ስለ እኔ እና ስለ አንተ ስራ እያንዳንዱ የምናደርጋቸውን ነገር ጠንቅቆ አውቆብናል። ስለዚህ መፍትሄ መውሰድ አለብን በፍጥነት በማለት እንግዲህ ያናግረዋል። ካሊብም ምንድን ነው ያወቀው ሲለው በቃ ሁሉንም እያንዳንዱ ነገር ሲዘረዝርልኝ ነበር ያወቀውን ነገር ይለዋል። ከዛ ካሊብ ሞሴሳ ደግሞ እግሩም እጁም እንዲታሰር አድርጉት፣ ዋጋውን ስጡት የሚል መልእክት ነበር ያስተላለፈው። ዝና እንግዲህ ፈራው እንደ ምናምን ሲባል አይ ፈርቸው ሳይሆን በቃ ኔ ላማክርህ ብዬ ነው ይህን ነገር ይለዋል። ከዛ በተጨማሪ እንግዲህ ዝና ምን ሊያደርግ ይችላል? እንግዲህ በአጭር አስቀርት እያለ ነው ካሊብ ሞሴሳ ምድብል። እንግዲህ አንድ ነገር መሆኑ አይቀርም በዛ ላይ ያው ብዙ ምስጥሮችን ስለሚያውቅ እነዚህ ምስጥሮች ራሱ ሊያስገድሉ ስለሚችሉ ከባድ ነው የሚሆንበት። ይሁን እንጂ ዝናም እሺ ካለ በኋላ ስልኩን ይዘግበዋል። ከዛ ወደ ጉዞ ይሄዳል። ሙጌም እንግዲህ ማሌትን ለማስማማት እየሞከረ ነው። እሺ አምስት መቶ ሺህ ብር ክፈሉኝ፣ ቤቱን ተው ትላለች። እንዴ አምስት መቶ ሺህ ብር እንዴት ላመጣችሁላለሁ? ቤቴን፣ ሁሉን ነገሬን ኳስ አገተሽብኛል። እንዴት ቀነስ አድርግልኝ ይላታል። እሺ በቃ በግማሽ ቢያንስ ካሽ ካሽ እንግዲህ በእጅ ከሰጣችሁኝ፣ እሺ ዝናን አስክሬ በእጃችሁ እንዲገባ አድርጋለሁ ትላለች ግን ደግሞ ላስብበት የለኛው ሞከስ አሁንም ከመድብል ጋር ይህን ያክል ገንዘብ ሴት እናመጣለን በማለት ከአሰቡና እና ከተደረደሩ በኋላ እሺ ብሎ ለመስጠት ፈቃደኛ ይሆናል። እንደሰጣትም እንግዲህ ገንዘቡን መቶ ሺህ ብሩን ቅድሚያ ክፍያ ከተከፈለላት በኋላ በእርግጥ እሷ ሁሉንም ከፈሉ ነበር ያለችው። እነሱ ግን እንዴት ነው ሁሉን ልንከፍልሽ የምንችለው? ገና እኮ ስራውን ትጨርሽ አትጨርሽ ምንም የምናውቀው ነገር የለም። ስለዚህ ለስምምነት ስለሆነ እየተሰጠሽ ገንዘብ ይበቃሻል በማለት ነው እንግዲህ ሁለቶችንም የአግባባት እሺ በማለት እሷም ሄዳለች። ከሄደችም በኋላ እጃ አግሯ ተፈቶላታል። ከተፈታች በኋላ እንግዲህ ቀጥታ ወደ ኤፍራታ ሄደችው። ከኤፍራታ ጋር ከሄደችው በኋላ በጣም ደክማ ስለነበረ ሄዳ ስልፍልፍ ብላ እንግዲህ ትኝት ነው ማለት የፈለገችው በዚህ ማለት ነው። ከኤፍራታ የት ነበርሽ እያለች ታጣደፋታለች። ስታጣደፋት በቃ እባክሽ ተይኝ ማረፍ ትፈልጋለች። የትም አልሄድኩም፣ በቃ የሆነ ቦታ ነበርኩ ነው ያለቻት። በርግጥ ማሬት እንደታገተች አልነገረቻትም፣ ግን በርግጠኝነት እንደታገተችበት ነግራት የመድብልና የኤፍራታ ግንኙነት አገልግሎት በአጭሩ ይቀር ነበር። ይሁን እንጂ በቃ ይሁን መጥቼ ያለው ትላታለችሽ። በቃ ይሁን መተኛት የምፈልገው ትልና ታኛች። ጠዋት እንግዲህ አድሬ ሞገስ እና መድብል ከመጧትን በኋላ እየወርና አንዳንድ ነገር ልጅቷ በጣም ደስ የሚል ነገር አላት። በጣም ፍቅር እና እንትን እድሜ ው ጥሩ ነው ይባባላሉ ሞገስ እና መድብል ሞገስም እንግዲህ ስለ ኤፍራታ በጣም ሲያወራላት ማናት ደግሞ ደስ ያለች ቅድስት እንዳትሆን ብቻ በማለት ነበር የሚለስለት ነገር ግን መድብል እንደዛ አላሰበም አይ ቅድስትማ በእርግጠኝነት ከወንድሜ ጋር ከአንድ ቤት በጣም ብዙ ጊዜ አሳልፈዋል በዛ ላይ ደግሞ እሱ አስባት ከሆነ እኔ ማሰብ የለብኝም እሷም እንደሱ አስባት ከሆነ ጥሩ አይመጣም ስለዚህ እኔ እሷ ሳትሆን ደስ ያለችኝ ኤፍራታ ናት በማለት ይነግረዋል በእርግጥ እዚህ ጋር በጣም ጥሩ ነገር ነው እንግዲህ መድብል እኔ በመጀመሪያ ጠርጥሬ ነበረ፣ ቅድስት ሊከድ ችላታል መምፒዬ ነገር ግን ወንድሜ ያሰባትና ብሎ ስለተዋት ደስ ይላል፣ ደስ ይላል። ይሁን እንጂ እንግዲህ ኤፍራታ እንዴት ነው ደግሞ ደስ ያለች? እኔ እስከማየት እንደሆነ እስካሁን ድረስ በቃ ልጅቱ ምን ማየት ደስ የሚል ነገር የላትም። ምኗ ነው የወደድካት? ምናምን ሲለው ነበረ። በቃ ዝም ብላለ አደለ ለገንዘብ ያላት ነገር የምታደርገው ነገር ቢኖርም እንዳለ ያ እንዳለ ሆኖ ግን ደግሞ የሚወደድ ነገር አላት በማለት ይነግረዋል እንግዲህ ሞገስም እኔ እንግዲህ ይህን ነገር አላየሁባትም ለአንተ ከተመቸችህ ትቡን በማለት ሀሳቡን ይሰጠዋል። እንዲሁም ደግሞ በጣም ወዶት ስለነበረው አንድ የመጽሐፍ ታሪክ እንዲነግረው ያጫውተዋል። እንግዲህ ዳጣም ከምሳሌ ጋር እያወራች ዳጣ በጣም አምሮብሻል ስትላት እንግዲህ ምሳሌ ያው ልብስ ማሳመር ትላታለች። ልብስ እንዴት ስትላት ልብሱ ያው እንግዲህ ከለበሱ ከበላው ከጠጣው እንዲሁም ደግሞ አዳዲስ ነገሮችን ምለውስ ከሆነ ያምረብኛል፣ ግን የድዋ ዳጣ ነኝ ትላታለች። እኔ አልገባኝም በማለት እንግዲህ የአባ ገብረሃል ታሪክ አንድ ባንድ ዘረዘረችላቸው። አባ ገብርሃን ንጹሕ ልብስ ሳይለብስና ቆሻሻ ልብስ ለብሶ እያደረገውን ነገር እያንዳንዱ ዘረዘረችላት፣ በሚገባት መልኩ ማለት ነው። ምሳሌ ከዛ በቃ ያው ልብስ ነው እንጂ የተቀየረው፣ እኔ ራሱ ዳጣ ምንም አተቀየርኩም በማለት ትነግራታለኝ ማለት ነው። እንግዲህ የአባ ገብርሃን ታሪክ በጣም ደስ የነበረ ምንትና ዳጣ ስታወረው ወይም ደግሞ ለምሳሌ ስትነግራት በጣም ደስ የሚል ነገር ከምስ ጭማ ምን ያዳምጥኩት። እኔ ራሴ በበኩሌ ሰዎች እንግዲህ በልብሳችን እንደሚገምቱን ተረድቻለሁ። መድብልም እንግዲህ ስላነበቡ መጽሐፍ የፍቅር ህይወት እንግዲህ ሲያጋራው ነበረ። ለሞገስ ምንድና ያለው እንግዲህ በጣም ወታደር ነበሩ እነዚያ ወታደሮች። የወታደሩ ሚስት በጣም ጨካኝ ናት፣ እሷም እንደዚያው ባሏም። ግን እስር ቤት የገባ ሰው አንድ ሰው እዛ ከእስረኞቹ መካከል ያፈቅራታል። የራሱ እንደማትሆን እያወቀ ነገር ግን ካፈቀራት በኋላ ከአቅሙ በላይ ሲሆን ፍቅሯ እንግዲህ ምንድን ያደረገው ያስረኛው እራሱን መግደል። እንግዲህ ፍቅር በጣም ከባድ ነው። የዚህን ያክል ነው። ያ ሰው ያንተ እንዳልሆነ እያወቀው ግን አፍቀረ ደግሞ እንደዚህ እስከሚሞትም ደረጃ ትደርሳለህ ማለት ለሞገስ ያወራዋል። እሱም እንግዲህ በጣም ደስ የሚል ነበር በማለት ያው ጉዳዩን ቀለል ያድርገዋል ማለት ነው። እንዲሁም በቃ ከማህሌትን በጠዋቱ ተነሳሳችሁ ታቁላልታ ልሄድ ነው ዝና አላገኘው ማለት ለፍራታ ነገረቻት። የፍራታን ቆየት እንዳደርሽ ኳን ነግር ሽኛ ወይስ ከአንዱ ወንድ ጋር ሄደሽ ነው ስትላት እንደዛ አይደለም ባክሽ በቃ የሆነ ቦታ ሄጀ ነው ትላታለች። እና በቃ እዚህ በኋላ እንግዲህ ቤቱን የአንድ አመት ነው ራሱ ክራይ የሚከፍልልሽ ፈታ ቤት እስከ አንድ አመት ድረስ ትላታለች። ገንዘቡን የታመጣሽው ብትላትም አልነገረቻትም። ይሁን እንጂ ፈታ ብላ ወደ ዝና ሄደችው። ዝና ጋ ካሄደች በኋላ እንግዲህ አጠጥተዋለች። ሞገስና መድብ ግን እየጠበቋት ነው ቤት አድርጋ እንደምታስወጣው ዝናንም እንግዲህ እየሰደበችውን ቢሆን በቃ ይሱም እየሰደባት ያው ይከትታል። ያው እንግዲህ እየሰከረ ይመስላል። ይህን እኔ ተስጠረጥር ያውቀው ነው እንጂ ብዙ እየሰከረ አይመስልም ዝና እንግዲህ። በመጨረሻም ከጠጡ ከጨረሱ በኋላ ሂሳብ ክፍል ብለው ከወጡ በኋላ ፊት ዝናንና ዝና ነው እና ጓደኛው ነው ያው ፊት ለፊት ተፋጠው ነው እንግዲህ። ብራሙ ያለቀው እንግዲህ ዝና እንዳይሸውዳቸው እንዳይበሉ ነው የሚፈራው እንግዲህ። የዛሬ ብሮችን ይሄን ይመስለዋል። በቀጣይ ቪዲዮ እስከምንገናኝ መልካም ክስ ይሁንላችሁ።